አሰላሙ አሌይኩም ወራህመቱላህ ወበረካቱ፣ እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለው። ወድና የተከበራችሁ የጣዝማ ቤተሰቦች እንደምን አላችሁ? ከነጋሉ ሰላም መልካም ነው። ከእናንተ ጋር እንዴት ነው? ዛሬ ወደ ምድጃው ይዣችሁ መጥቼ ያለው አጥሚት ነው የሚባለው። ሾርባ አጥሚት ብላችሁ ያዙት፣ ብቻ እንደ ሾርባ ያለ ነውና ሰሞኑን ትንሽ ያው አመም አድርጎኛል። ምግብ እየበላሁ አይደለም እና ለሱ ትንሽ ይሄ ይሻላል ብለውኝ የሆነ ነገር ልሰራ ነው ማለት ነው። በወተት ማለት ነው፣ በወተት ሾርባውን ልሰራ ነው እና እንዴት ናችሁ? ደህና ናችሁ ወይ? ፕሊስ ቻናል ሰብስክራይብ እያደረጋችሁ ለመጀመሪያ ጊዜ የመጣችሁ ሰዎች ሰብስክራይብ እያደረጋችሁ ትንሽ ሞቀን ጨምርበት። እንዲሁም ደግሞ ነባር ቤተሰቦች ስለምትከታተል የልግ አመሰግናለሁ። ይኸው ሰዓቱ ተሸቅሏል። ይሄ ወተትና ውሃ ነው፣ ሌላ ያደረጉት ነገር የለም። እዚህ ጋር ሾርበዋለሁ። ትንሽዬ ሾርባ አደርግና ተጨዋለሁ ከዛ ፈጭቼ ይሄ ሲፈላ ዜጋ ጨምረዋለሁ ማለት ነው። እና ውድ ቤተሰቦች ሰዎች ቻናሉን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ለምትሰጡኝ ሃሳብ፣ አስተያየት ከልብ አመሰግናለሁ እንግዲህ ለድምጽ ይቅርታ። ሰሞኑን አሞኛል በጣም። እሺ እስከምትፈላ ድረስ ምን እናድርግ? ሾርባውን እንፍጨው ማለት ነው። እዚህ ጋ ዙረት ነኝ ሰው ቤት እዚህ ጋ ትንሽ ውሃ ጨምርኩበት ትንሽ እየሾርባ አድርጌ ማለት ነው ሾርባ ይሄንን ውሃ ጨምሬበታለሁ ያው ለመፍጨት ለጭቼው ደግሞ እንመለሳለን ማለት ነው እዚህ ጋር ሀሊቡ እየፈላ ነው። ይህንን ፈጭቸዋለሁ የጨመረው ነው። በነገራችን ላይ ይጥማል። ምግብ ሲያስጠላችሁ የሆነ አይደለም። ሁሉም ምግብ ሌላ ነገር መስሎ ሲታያችሁ ይሄንን ጠጡ እየሰራችሁ ማለት ነው። ያኔ ለጤነኛም ይሆናል። ለታመመ ብቻ አይደለም። ቀለል ያለ ነገር ነው። ዝም ብሎ የሆነ ያወተቱ ወተት ነው። ሾርባውን ማዕዴ ነው። እንብየ ልንገራችሁ፣ አሁን ይሄ በደንብ ሲፈላ ይወፍራል። በጣም ነው የሚወፍረው። በጣም በጣም ሳላለው አልኳችሁ፣ በጣም ነው የሚያስለኝ ስተኛ ምናምን ነው። ለዛም ያኔ ሙቅ መሆኑ ጥሩ ነው። ምግብ ደግሞ በቃ በዞረበት አልዞረም በጣም ነው። እና ለዛም ደግሞ ምን ብሎ ከመቀመጥ ያው መብላት ነው። ይችግራችሁ ይችን እየጠጣችሁ ቁጭ ማለት ነው እና የቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ በጣም ነው ሰብ ሾርባው በደንብ መፈጨት የለበት ነው። ትንሽ ገርደፍ ገርደፍ ነው እንጂ ምክንያቱም ይሄ ሲበስል አለ አደለ? አሁን ይሄ ሲፈላ ልከኛ ነው የሚሆነው። ቆንጆ ሾርባ፣ የሀገራችን ያለ እንደዛ ነው የሚሆነው።

የምር ቆንጆ ነው አይደል? ቀለል ሌላቸው አላፋቸው ነው። እንደዚህ ነው የምታፈሉት። መጨረሻ ላይ እስኪ ጥቁር እና የወርቅ ንድፍ እና ገና መሰል አሉ። የቆየ ሾርባ። ከዛ ምንም የምታደርጉበት ነገር የለም። ትንሽ ስኳር ያኔ በብዙ ሳይሆን እርጨት ታደርጉበት አላችሁ። አሻቦ ነው የሚባለው። አሻቦ በእኛ መልህ ማለት ነው፣ ባረቦች እሱንም እርጨት ታደርጉበት አላችሁ ማለት ነው።

በቃ መጨረሻ ላይ የሚገናኝ እሺ፣ ውዶች ይህ ይች ምንድን ነው ትባለው? አጥሚቷ አጥሚት ናት፣ ቶላሽ ሾርባ ናት። አንድ ብርጭቆ ማለትም አንድ ኮብ ወጣ ብዬ ነበር ያደረግኩት፣ በዛብኝ መሰለኝ ማለት ነው። ትኩስ ትኩስ ሲሆን ነው የሚሄደው፣ የሚለው አሞቃችሁ ለመጠጣት ደስ ባህሪ የለኝ እንደዛ ነው። እንጂ ችግር የለውም። አሁን ጋር እና መልሽ መጥቻለሁ ማለት ነው። ከዚህ ቆይታ በኋላ አሁን በስላለች ወይም ከዛ ምን እናደርጋለን? ትንሽ የስኳር እንረጭባታለን ትንሽ ደግሞ መልህ እንረጭባታለን ማለት ነው። እዚህ ጋር በቃ ራባችንን ብቻ ለማስታገስ የሆነ ነገር ቀምስ አድርገን ስራ ስራችንን እናያለን። በቃ ስንወድቅ ነው የምናውቀው እና ራሳችሁን ጠብቁ። ከባድ ነው ሁኔታ ሰሞኑ የሚያለውበት ሁኔታ በጣም ከምላችሁ በላይ ስጨልሀምበሌላ ሁሉም ነገር ራሳችሁን እየጠበቃችሁ ማለት ነው።

እና ሀባይቢ ከልብ ነው ማመሰግነው ለምትከታተሉን፣ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ከቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ አበረታቱ፣ ማለት ነው። ወዳችኋለው። ሰላም አሌኩም ወራቱላ ባረኪያቱ